አባቴ፣ የኔ ሙሽሮች፣ የኔ ልጆች ደረሱልኝ ብዬ ከሰው ደብቄ አሳድጌ አስተምሬ አሁን ጋር እንዴት እንዴት ሊሆን ይችላል እያለ ሲያለቅስ ስታየው በቃ ለማብራራት ይከብዳል። አደገኛና፣ እና ከባድ የሚያስደነግጥ መኖር የሚያስጠላ ሕይወት የሚያስጠላ ከባድ ሐዘን ነበር። በጣም ሞራል ይሰብራል። የመኖር ቱርቡ ሁሉ ይጠፋል። እነሱ ሳይማሩ ነው ልጆቻቸውን ያስተማሯቸው። ትምህርት ቤት ራሱ በጣም መርጠው ነው። የሚገርም ትምህርት ቤት፣ ውድ የሆነ ትምህርት ቤት ነው ገብቶ አስገብተው ሲያስተምሩ የነበረው። በትምህርትም ቢሆን በጣም ጉበዝ ተማሪዎች ነበሩ። በተለይ ኦፕራ ፐርሰንት ነው ያላት፣ እንደ ፐርሰንቴጅ ከታየ ኦቨርኦል ሰቃይ ነበረች። ምንድን ነው የተፈጠረው? አሁን ከሰሞኑ እስኪ የሰማነው ቅዳሜ ረስጣሱ ያየቻቸው አንድ ሰራተኛ አለች ኩክ። አድርገው ነው የገቡት ምግባቸውን ይዘው ነው የገቡት ወደ ክፍላቸው ገብተው፣ ክፍላቸው ውስጥ ነበር ያው የሌሊት ልብስ እንደለበሱ ነው ሞቶ የተገኙት ያው አልጋ ላይ ምንም ነገር እንቅስቃሴ አልነበረም እንዳሉኝ ሌሎች ልጆችም አሉ እንደ እህትም እንደ ወንድም የሚሆኑ ብለውኛል እና እነሱ ስለተፈጠረው ነገር ያዩት ወይ ደግሞ የሰሙት ድምፅ አለ ስለ ጉዳዩ ሲጠየቁ ምን አይነት ምላሽ? በደቡብ አፍሪካ ህይወታቸው አልፎ የተገኘው ኢትዮጵያውያን እህትማማቾችን በሚመለከት የወጡ መረጃዎችን አሰባስበን በትናንትና ዕለት ወደ እናንተ ማድረሳችን የሚታወስ ነው። በሰዓቱ እንደነገርናችሁ በርካታ ኢትዮጵያውያን ጉዳዩን በሰሙ ጊዜ በከፍተኛ ሐዘን ውስጥ ሆነው ምን አጋጠማቸው እያሉ ጥያቄዎችን ሲያቀርቡልን ነበረም። አሁን ደግሞ ቤተሰቡ ያለበትን ሁኔታ በተለይ ደግሞ የወጣቶቹ ሟቾች እናትና አባቶች ያሉበት እጅግ የሚያሳዝን ሁኔታ፣ ከዚህ አለፍ ሲል ልጆቻቸውን ያሳደጉበት መንገድ፣ ለዚህ ቁም ነገር ያደረሱበት ሁኔታ፣ ሕይወታቸው አልፎ የተገኘበትን እጅግ የሚያሳዝን ሁኔታም እንዲሁ ልንነግራችሁ ይህንን ፕሮግራም አዘጋጅተናል። ከዚህ በተጨማሪ እናትና አባት የልጆቻቸውን ሞት የሰሙበት እጅግ የሚያንገበግብ ሁኔታም እንዲሁ በዚህ ፕሮግራም ላይ ወደ እናንተ የሚደርስ ይሆናል። በማህበራዊ ሚዲያ ላይ የተሳሳቱ መረጃዎች በመውጣታቸው ይህንንም አስመልክቶ እውነታው እንዲህ ነው ብለው ከቤተሰብ አንደበት በስልክ ከደቡብ አፍሪካ ቆይታ አድርገን ወደ እናንተ እናደርሰዋለን ማለት ነው። በዚህ ፕሮግራም ላይ የምንዳስሰው ሌላኛው ጉዳይ የቀብር ስነ ስርዓታቸውን በሚመለከት ነው። ፖሊስ አስከሬናቸውን ለቤተሰብ ካስረከበ በኋላም የቀብር ሥነ ስርዓታቸው እንዴት እንደሚፈጸመም ጭምር እንዲሁ በዚሁ ፕሮግራም ላይ ወደ እናንተ እናደርሰዋለን። እጅግ የምንወዳችሁ የጎራ ስቱዲዮ ቤተሰቦች በያላችሁበት እንደምናችሁ፣ ቻናሉን ስለምትከታተሉ እጅግ አድርገን እናመሰግናለን። ጌታቸው በላይ መሰናዶን ወደ እናንተ አደርሳለሁ። እስከ መጨረሻው ድረስ ከእኛ ጋር እንድትቆዩ በአክብሮት ጋብዛለሁ። በቀጥታ ከደቡብ አፍሪካ ያደረግነውን የስልክ ቆይታ እነሆ ተከታተሉት። የእነ ዲቦራን ጉዳይ ለማውራት ነው የተገናኘ ነው እና ዜናውን ከሰማን ጀምሮ ለበርካቶቻችን በጣም የሚያሳዝን ነገር ነው። እንዲህ አይነት ነገር በጣም በተደጋጋሚ ኢትዮጵያን ላይ እየደረሰ ነው እና የእነሱም ነገር ደግሞ እንዲህ በመሆኑ በጣም እኛም በሚዲያችንም ስም ሀዘን ተሰምቶናል፣ እና እስኪ መጀመሪያ እንተዋወቅ። እርስዎ ከቤተሰቡ ጋር ያለውት ዝምድና ምንድን ነው? ግንኙነታችሁ፣ ስሞትንም ጠቅሰው እስኪ አስተዋውቁን። ዋነኛዎች ብርሃኑ በየነ ባላለው የአባቷ ጓደኛ ነኝ። ለብዙ ዘመናት አብረን ቆይተናል። ከአምስት ዓመት በላይ አብረን እዚህ አገር ላይ ነው ተቆጥረናል። ስለዚህ የቅርብ ጓደኛው ነው፣ የፋሚሊ ሜምበር ነኝ ማለት ይችላል። አምስት አመት ቀላል አመት አደለም። ልጆቹ ሊያወኛው ስች ነው ያደጉትን። የእነ ዲቦር አባት አቶ መንግስቴ እንደሚባሉ ሰምቻለሁኝ። መንግስቴ ታደሰ ይባላል። እስኪ ስለ እሳቸው እና ስለ ቤተሰቡ ስለ ባለቤታቸውም በጠቅላላ ቤተሰቡ ምን አይነት ቤተሰብ ነው? ምንድነው የሚመስለው? እስኪ ትንሽ እንገሩ። እንደ ቅርብ ጓደኛ። አዎ በጣም ታታሪ ናቸው። ሁለቱም የስራ ሰው ናቸው። እንግዲህ ያው እንደ እንደ ማንኛውም ኢትዮጵያዊ ሕይወታቸውን ለማሸነፍ ከኢትዮጵያ ወደዚህ የዛሬ አምስት አመት አካባቢ ነው የመጡት። እዚህ እንግዲህ ብዙ ነገር አፍርተው ነው ወደ አገር ቤት ተመልሰውም ነበረ። ለሶስት አመት አገር ቤት ገብተው መኖር ጀምረው ነበር። በኋላም ላይ ያው አንዳንድ ነገሮች ያልተመቿቸዋሉ መሰለኝ ተመልሰው እንግዲህ የዛሬ አመት አካባቢ ነው ተመልሰው ወደዚህ የመጡት እንደገና። እዚህ ኢትዮጵያ ውስጥ ለሀገር ጠቅለለው ገብተው ነበር ገብተው ነበር ተመልሰው ሰው መጡ። እነሱና ሁለት ልጆች ናቸው የሄዱት። ኖርማሊ ሶስት ልጆች ነው የወለዱት የመጨረሻው ልጅ ወንድ ነው። እነዚህ ሁለቱ ሟቾች ግን የተከታታይ ናቸው። ዲቦራ እና ኦፕራ ይባላሉ። ዲቦራ አልሄደችም ትምህርት ላይ ስለነበረች እዚሁ ነው የቆየችው። ኦፕራ ግን ሀገር ቤት ቆይታ ነው የተመለሰችው የዛሬ ዓመት አካባቢ እና ዲቦራ የዲግሪ መጀመሪያ ዲግሪ ምሩቅ ነች። በሎው ነው የተመረቀችው በሕግ ስራም እንደመ ጀምራለች ግል ስራ ነው ግን የጀመረችው እና ጥሩ ሁኔታ ላይ ነበረች። እንግዲህ አሁንም እስከ ዕለተ ሞቷ ድረስ ኦንላይን ስሰራ ነበር፣ ግን ሌላ ስራ ፕላያድ ጋር የአሜሪካ ካምፓኒ ሊቀጥራት ቀጥሯት ወደዛ ስራ ሺፍት ልታደርግ ነበረ። እንግዲህ በመሀል እግዚአብሔር ነገር ሆኖ ነው እንግዲህ። ኦክራ ደግሞ ስለሷ ለመናገር ከሰኞ ጀምሮ ማትሪክ ልትቀበል ማትሪክ ልት ወስድ ዝግጅት ላይ ነበረች እና ዝግጅት ላይ ቆይታለች። ሰኞ ማክሰኞ፣ እና በዚህ ሳምንት ያው ማትሪክ ልትፈተን ዝግጅት ላይ ነበረች። እንግዲህ እሷም ደግሞ ሳትፈተን እንግዲህ ይሄ ነገር የሆነው የሁለቱም እህትማማቾች እንደዚህ ነው። በሚያሳዝን ሁኔታ ህይወታቸው ያለፈው ወደዚህ ጉዳይ እንመጣበታለን። በእርግጥ ስደት ሀገር ልጅን ማሳደግ በጣም ከባድ ነገር እንደሆነ ይታወቃል። እና እናትና አባቶቻቸው ልጆቻቸውን ሲያሳድ ሲያደርጉ ያሳደጉበት መንገድ ህይወትን ለማሸነፍ ሲያደርጉት የነበረው ጥረት፣ በጠቅላላ አኗኗራቸው፣ ከልጆቻቸውም ጋር የነበራቸው ግንኙነት ምን ይመስል ነበር? እርስዎ እንደ ቅርብ በሚገርም ሁኔታ ነው ያሳደጉት። እንግዲህ ትምህርት ቤት ራሱ በጣም መርጠው ነው የሚገርም ትምህርት ቤት ውድ የሆነ ትምህርት ቤት ነው ገብቶ አስገብተው ሲያስተምሩ የነበረው ልጆቹ ምንም አይነት የእንክብካቤ ጉድለት አልነበረባቸው። በትምህርትም ቢሆን በጣም ጎበዝ ተማሪዎች ነበሩ። ሰቃይ ከሚባሉ ተማሪዎች መካከል አንደኛው ሁለቱም አንድ ናቸው። በተለይ ኦፕራ ናይንቲ ሲክስ ፐርሰንት ነው ያላት እንደ ፐርሰንቴጅ ከታየ ኦቨርኦል ሰቃይ ነበረች ማለት ትችላለህ። እንግዲህ በዚህ ሁኔታ እያሉ ነው የቤተሰብ ኑሮም በጣም ቆንጆ የሚባል ኑሮ ላይ የነበሩ ናቸው። እዚህ ሰርቶ የተሻሻሉ ናቸው፣ ሰርቶ ያገኙ ናቸው። በጣም በሚግርም ሁኔታ ጥሩ ሁኔታ ላይ ነበሩ። ልጆቹም የተማሩበት ትምህርት ቤት የሚገርም ትምህርት ቤት ነበረ። ያው ሲቃይ ኳል የሆነ ትምህርት ቤት መርጠው ነው ሲያስተምሩ የነበረው። እነሱ ሳይማሩ ነው ልጆቻቸውን ያስተማሯቸው እና በዚህ ሁኔታ ነው እንግዲህ ኑሮ ሲቀጥል የነበረው። እንግዲህ እንዳሉኝ በጣም ጥሩ አኗኗር የነበራቸው ልጆች ናቸው። ትምህርታቸውን በስነስርዓት እየተማሩ የቆዩ ናቸው። ደግሞ ወደፊትም ትልቅ ዓላማ እንዳላቸው ግልጽ ነው። ከነዚህ ነገሮች በመነሳት መገመት ስለሚቻል ማለት ነውና አሁን አሁን ታዲያ ምንድነው የተፈጠረው? እንዲህ አይነት ዓላማ ያላቸው ልጆች ምንድነው የተፈጠረው? አሁን ከሰሞኑ እስኪ የሰማነው ነገር እንግዲህ ያው መኖሪያ ቤት ውስጥ የነበሩ አባትና እናት እንዳጋጣሚ አጋጣሚ ሆኑ ወደ ሌላ ቦታ ለስራ ሺፍት አድርገው ነበር። ምናልባት መቶ ኪሎ ሜትር ይሆን ይመስለኛል። ሰኩንዳ ይባላል ቦታው። ልጆቹ ደግሞ ሲኖሩበት የነበረው ፕሪቶሪያ አካባቢ ነው። ፕሪቶሪያ ከተማ ላይ ነው። የቤተሰብ የፋሚሊ ቤት ነው። የጓደኛ የሌላ ጓደኛችን ቤት ነው። ቤቱ ቱዌንቲ ፎር ሰቨን በሰባት ካሜራ ነው ሞኒተር የሚደረገው። እንግዲህ ሁለቱ ልጆች ሞተው የተገኙት በአንድ ክፍል ውስጥ ነው። ሌላ ክፍል የጓደኛችን ልጅ አለ። ሌላ ክፍል ደግሞ የጓደኛችን ወንድም አለ። ምስኪን ነው እንግዲህ አሁን ያው ነገ ነው ሪዛልቱ ይታወቀው፣ የተወደዳችሁ ጎራ ስቱዲዮ ቤተሰቦች፣ ቀረጻው በትናንትናው እለት ምሽት ላይ ስለተከናወነ እንጂ አቶ ብርሃኑ እንደሚያስረዱት በነገ እለት ሳይሆን በዛሬው ቀን ነው ፖሊስ ሪፖርት አድርጎ ውጤቱን የሚያስረዳው። ከዚህ አንጻር እንድትገነዘቡት እንፈልጋለን። ግን በሴኪሪቲ በኩል እንግዲህ ያው እግዚአብሔር ነው የሚያውቀው አሁን በህንዲ ነው ብዬ መናገር አልችልም። ያው ነገ ሪዛልቱን ሲነግሩ የዛኔ ነው እንግዲህ እንዲህ ነው። ይሄ ነው የሆነው። በድንገት ነው ማለት እንችላለን፣ ግን ኢዝ ኖት ናችራል ተፈጥሮ ሞት አይደለም ብሎ ፖሊስ ሪፖርት ተበዋል። ግን ሌላውን ሪፖርት ለነገ ከሐኪም ቤት ከሚመጣ ሪፖርት ጋር አንድ ላይ አድርገው ያቀርቡልናል ብዬ አስባለሁ። እንዳሉኝ የቅርብ ዘመድ ወይም ጓደኛችን ቤት ነው ያሉኝና ልጆቹ እዛ ዘመድ ለመጠየቅ ወይ ከጓደኛችሁ ልጆች ጋር ለመገናኘት ሄደው ነው ወይስ በምን አይነት መንገድ ነው እዛ ሊሄዱ የቻሉት? አይደለም ቤተሰቡ በሙሉ ይኖር የነበረው ፕሪቶሪያ ከተማ ነው። አሁን ግን ቤተሰቡ ሴኩንዳ ወደሚባል ቦታ እሱ ከፍተው ወደዛ ሺፍት አደረጉ። በዚህ ጊዜ ልጆቹ ፕሪቶሪያ ሲማሩ ስለነበር እዛው ነው ያው የቆዩት፣ የጓደኛቸው ቤት የቆዩት፣ ማለት እዛው ነው የሚኖሩት እዛው ቀርተው እዛው ለብቻቸው፣ ለብቻቸውም ሳይሆን ሌሎች ወንድሞችም ስለነበሩ በየክፍል ትልቅ ቤት ስለነበር እዛው የሚኖሩት። አንድ ወር ሁለት ወር፣ አንድ ወር አካባቢ ነው እንግዲህ ራሳቸው ከነሱ ትለይ ወደ ሌላ ቦታ ሄዱት። እንዳሉኝ ሌሎች ልጆችም አሉ እንደ እህትም እንደ ወንድም የሚሆኑ ብለውኛልና፣ እነሱ ስለተፈጠረው ነገር ያዩት ወይ ደግሞ የሰሙት ድምፅ አለ ስለ ጉዳዩ ሲጠየቁ ምን አይነት ምላሽ ሰጥተዋል? ምንም ነገር የለም። ምንም የሰሙት ነገርም የለም። ያዩትም ነገር የለም። ለመጨረሻ ጊዜ እነዚህ ልጆች የታዩት ቅዳሜ ዕለት አምስት ሰዓት አካባቢ ነው። እዛ በኋላ ጥናት ስለሆነ ያው ቢገባ ክፍላቸው ከክፍላቸው አይወጡም። ኖርማሊ እንደዛ ናቸው ልጆቹ ከክፍል የማይወጡ ልጆች ናቸው። አንዴ ድሮ ክፍላቸውን ከዘጉ እዛው አጥነት፣ እዛው እያጠኑ ነው የሚያድሩት የነበረው እና አይወጡም ከዛ። ስለዚህ ክፍላቸው ዝግ ነበር። ልጆቹም ማንም የሚያውቅ ሰው የለም። ቅዳሜ ረስ ያየቻቸው አንድ ሰራተኛ አለች። ኩክ አድርገው ነው የገቡት ምግባቸውን ይዘው ነው የገቡት። ወደ ክፍላቸው ገብተው ክፍላቸው ውስጥ ነበር። አሁን ግን ያው ሰኞ ጠዋት ያው ቅዳሜ ጀምሮ ሲደውል ነበር አባት ማለት። ማታ ጀምረው ግን የዛን ጥናት ላይ ነበሩ መሰለኝ አላነሱም። ግን እሑድ ብዙ ሞከረ። ግን ምንድን ነው አይ ጥናት ላይ ስለሆኑ እንዳስረብሻቸው ብላ እናት ስትከለክል ነበር ግን ሰኞ ዕለት በቃ ከላይ ሲሆንበት እዛ ላሉ ልጆች ደውሎ ምንድን ነው ልጆች እኮ ስልክ አያነሱም። እና ምንድን ነው የተፈጠረው፣ እስቲ ለምንድን ነው ሄዳችሁ ገብታችሁ ማታዩት ክፍላቸው ብለው አባት ደወለ። እዛ የነበረው ልጅ ሲከፍት በሕይወት የለም። በኋላ ለሌላ ሰው ደውሎ አይ ልጆቹ እኮ በሆቴሉም እኔ ምን እንደተፈጠረ አላውቅም ቶሎ ድረሱ የሚል መልእክት አሳለፈ። ያው ሁላችንም፣ ሁሉም ሰው ከዚህ ተነስቶ ሄደ። እዛ ሲሄድ ያው ልጆቹ በሆቴሉም ያው የሌሊት ልብስ እንደለበሱ ነው ሞቶ የተገኙት ያው አልጋ ላይ ምንም ነገር እንቅስቃሴ አልነበረም። ያው ነገርየ በጣም ከባድ ነው። የሌሊት ልብሳቸውን ለብሰው ሞተው ተገኙ ና ያሉኝ ና በሰዓቱ ሰውነታቸው ላይ የአካላዊ ጉዳት የደረሰ ነገር አለ ወይስ ምን አይነት ምልክቶች ታይተዋል? ፖሊስ ያለን እንግዲህ ምንም አይነት ነገር የለም ያለን ምንም አይነት ሰውነታቸው ላይ የደረሰ የአካል ጉዳት ወይም ደግሞ ጨረት ወይም ሌላ ሌላ ነገር ምንም ነገር የለም ያሉት። ለዚህ ምንም ነገር እንደሌለ ነው የምናውቀው። ነገርየው በጣም ከባድ ነው ምክንያቱም እንዲህ በብዙ መከራ ውስጥ እነዚህን ወጣት ልጆች አሳድጎ ለዚህ ቁም ነገር አብቅቶ እንደገና ደግሞ ልጆች ሰወት ሞተዋል ተብሎ ምን ነገር መስማት ለቤተሰብ በጣም መሪር ነው እና ከዚህ አንጻር ቤተሰቦቻቸው ወላጆቻቸው ይህንን ጉዳይ ሲሰሙ እናንተም ጭምር እንዲያው ስሜቱ ምን ይመስል ነበር? ምን ተሰማቸው? ምን ተሰማችሁ? ውይ ውይ፣ በጣም ከባድ ነበር በእውነት በጣም ከባድ ነበር። ስሰማ መሬቱ ሰማይ ምድሩን የዞረብን፣ እውነት ለመናገር ሀዘኑ ቀላል አልነበረም። አንተ አንድ ሰው ሁለት ልጅ አሳድጎ ደርሰውልኛል ብሎ አሁን ያሳርፉኛል ደግሞም ሲሉት ነበር። እናሳርፍሃለን፣ አይዞ አባታችን፣ ደርሰንልሃል ሲሉት የነበሩ ልጆች በአንድ ሌሊት እንደዚህ የሆነው ሲያድሩ አይደለም እነሱን እኛንም አይደለም እኛን ሌላ ውጭ ያለውን የማያውቃቸውንም ልጆች ነው ሰው ነው የሚያመውና ህመሙ ከባድ ነበር። ህመሙ ይህን ነው የማይባል አደገኛና ከባድ የሚያስደነግጥ፣ መኖር የሚያስጠላ፣ ህይወት የሚያስጠላ ከባድ ሐዘን ነበር በወቅቱ ስንሰማ። መሬቱ እኛን እንኳ መሬቱ እስኪውጠን ድረስ ነው የደነገጥነውና ሐዘኑ ከባድ ነው። እውነት ለመናገር ያው ይሄ ነው የሚባል አይደለም። ሁለት ልጅ በአንድ ጊዜ ማጣት በአንድ ሌሊት፣ ትላንትና አናግረኸው አናግረሃቸው በቃ ሰላም ደሩልኝ ብለህ እንትን ብለ በአንድ ቀን በሁለት ቀን ልዩነት ድምጻቸው ሲጠፋና እንዲሆነው ስታገኛቸው እውነት በጣም ነው የሚያመው። በጣም ሞራል ይሰብራል፣ የመኖር ትርጉም ሁሉ ይጠፋል። በጣም ይገርማል። አሁን እንግዲህ ያው ነገ ነው የምናውቀው ጉዳዩን፣ ሁሉንም ነገር ነገ ከታወቀ በኋላ ያው ሬሳ ወደ ሀገር ቤት ይሸኛል። እንግዲህ እግዚአብሔር ካለ ሁሉ ነገር ኦርደሩን ከያዘ ነገ ሜሞራል ሰርቪስ ይደረጋል። ከዛ በኋላ ዓርብ ዕለት ወደ ሀገር ቤት ሬሳው ይሸኛል እነሱም አብሮ ይመጣሉ ማለት ነው። አሁን የሀዘናቸው ሁኔታ ከባድ ነው እና ያሉበት ሁኔታ በተለይ እናትም አባትም እንዴት ናቸው፣ በጣም ከባድ ነው፣ በጣም ከባድ ነው። መቼም እንግዲህ አንተ አንድን ነገር ስታይ ማለት ያለውን ሀዘን በቃላት ኤክስፕሌን ማድረግ ይከብድሃል። ማብራራት ይከብድሃል። ፊታቸውን ስታይ ሰው እያለቀሰ ሲገባ እንዴት የሆኑ እንደሆነ ስታይ አባት፣ የእኔ ሙሽሮች፣ የኔ ልጆች ደረሱልኝ ደረሱልኝ ብዬ ከሰው ደብቄ አሳድጌ አስተምሬ አሁን ላይ እንዴት እንዴት ሊሆን ይችላል እያለ ሲያለቅስ ስታየው፣ በቃ ለማብራራት ይከብድሃል። ምንም ማለት የምትችልበት ሁኔታ ላይ አትሆንም እና እውነት ለመናገር በጣም ከባድ ነው። ያለው ሁኔታ ከባድ ነው። ስርዓተ ቀብራቸው የሚፈጸመው አገር ቤት የት ነው? እዚሁ አዲስ አበባ ነው ወይስ ክፍለ ሀገር ነው? አዳማ ከተማ ነው የሚሆነው። እንግዲህ ሁሉ ነገር ከዛም በኩል ኦርደር የያዘ ይመስለኛል። ከአገር ቤት ሁሉን ነገር ያዘጋጁ ይመስለኛል። ግን ያው አዳማ ከተማ ነው የሚሆነው፣ ቅድምም ቀደም ብለን ስናወራ ስለነበረ በትምህርት ቤት ህይወታቸው አለፈ የሚል መረጃ በፌስቡክም በተለያዩ ማህበራዊ ሚዲያዎች ላይ ሲሰራጭ እንደነበር እያወራን ነበር እና ከዚህ አንጻር የተወራ ወሬ አሁን ከነገሩኝ ጋር የተሳሳተ ስለሚሆን ትክክለኛው ሀሳቡ እንደዛ አይደለም ማለት ነው። እንደዛ አይደለም። አንዳንድ ሚዲያዎች እንዴት ኬት አምጥተው እንደሚያራግቡት አላውቅም። ትምህርት ቤት የሚባል ነገርም የለም፣ ዶርም የሚባል ነገር የለም፣ መኖሪያ ቤት ነው። ስለዚህ የተሳሳተ መረጃ ነው። ይህን ነገር ያው ሚዲያዎችም አስተካከለው እንትን ቢሉ ጥሩ ነው ብዬ ነው ማስበው። ምክንያቱም የተሳሳተ መረጃ ለሰው መስጠት በተለይም ለሰፊው ሕዝብ ማጋራት ልክ አይሆንም። ምክንያቱም የሰው ሀገር እንንና ያለ ነው፣ ሌላ እንትን ነው እየሰጡት ያለው፣ ሌላ መልክ ነው እየሰጡት ያለው እና ትክክለኛው እና እውነተኛውን ነገር እያለ ለምን የተለየ ነገር መስጠት ያስፈልጋል የሚለውን ማስተካከል አለባቸው። አጣር አሁን አንተ እንደደወልከው እና እያጣራህ እንዳለው ተጣርቶ የሚነገርህን ነገር ብቻ ቢያሳልፉ ጥሩ ነው ብዬ ነው ማስበው። እሱን ነገር ቢያስተካክሉ ጥሩ ነው። መልካም እንግዲህ፣ ሁላችሁንም እግዜ ያጽናችሁ። ያው ፈጣሪ ነው የሚያበረታው እና ሁላችሁንም ፈጣሪ ያጽናችሁ። ላረፉት እህቶቻችንም ደግሞ ነፍሳቸውን በአጸደ ገነት ያኖርልን። ግን በመጨረሻ መልእክት ካለዎት ምናልባት እርስዎ እድሉን ልስጥዎት እና እንጨርሳለን። ያው እንግዲህ የኢትዮጵያ ህዝብ አዝኗል፣ የጆሃንስበርግ ህዝብ አዝኗል፣ የደቡብ አፍሪካ ህዝብ አዝኗል። ያው እንግዲህ ሁሉም ያው ምንም ማድረግ ስለማይቻል እግዚአብሔር የፈቀደውን አደረገ። እግዚአብሔር የፈቀደውን ካደረገ ደግሞ እግዚአብሔርን መቃወም አንችልም። እግዚአብሔር ይሁን ካለ የእሱ ፍቃድ ነው የሚሆነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ ነው የሚለው መጽሐፍ። ስለዚህ የሰጠው እግዚአብሔር ነው ከወሰደ ደግሞ ምንም ማድረግ አንችልም። ያው መጽናናቱን ይስጠን። ያው እንግዲህ በኢትዮጵያ ህዝብም፣ በዘመድ አዝማድም እግዚአብሔር መጽናናቱን ይስጠን ማለት እፈልጋለሁ። መልካም አሜን ብለናል። አቶ ብርሃኑ ስለሰጡን ነገር በጣም ነው የምናመሰግነው በድጋሚ ፈጣሪ ያጽናችሁ። እንግዲህ ነገ የፖሊስን ምላሽ ደግሞ ተንተርሰን አዳዲስ ነገሮችን በደንብ እንሰማለን ብዬ አስባለሁ። እንገናኛለን ስለምንደዋወል በጣም ነው ማመሰግናለ ጦሩ ማመሰግናለው። እግዚአብሔር ይባርካቸው። መልካም ጊዜ ያጽናችሁ። መልካም ጊዜ። እጅግ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ ቻናላችን ጎራ ስቱዲዮ እንዲህ ያሉትን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን በደቡብ አፍሪካም ሕይወታቸው አልፎ ስለተገኘው ሁለት እህትማማች ኢትዮጵያውያን በሚመለከት ከቤተሰብናም ከቅርብ ወዳጆች ጋር ያደረግነውን ቆይታ እንዲህ ወደ እናንተ አድርሰናል። ከዝግጅቱ አዳዲስ የሆኑ መረጃዎችን እንዳገኛችሁ ባለሙሉ ተስፋ ነን። ጌታቸው በላይ ደግሞ አብሬያችሁ ቆይታ አድርጊያለሁ። ለመላው ቤተሰቡናም ይህንን ሀዘን ለሚካፈሉ ውድ ኢትዮጵያውያን በሙሉ ፈጣሪ መጽናናትን እንዲሰጥልን እንዲሁም ደግሞ ህይወታቸው ላለፉት ለእነዚህ ምስኪን ወጣቶችም ፈጣሪ ነፍሳቸውን በአጸደ ገነት እንዲያኖር ምኞታችን ነው። ፖሊስ ከአስክሬን ምርመራ በኋላ የሚያገኘውን መረጃ ይፋ ሲያደርገው እኛም ተከታትለን ጉዳዩን ወደ እናንተ እናደርሳለን። ለሁላችን መልካም ጊዜ ይሆን።